ያዋጣልዋል ከዛ ውጭ ግን ጓደኞቹ ከሱ መለየት መታሰር መቀጣትም ካለባቸው የማደርገውን እኔ ነኝ የማውቀው። የፈለገ ነገር ቢሆን እውነት እሱ እኔ እሱ ሪስፔክት እንዳደርገው በሚጠብቀው ልክ ከሆነ እሱ ስኔ እንዴት ሪስፔክት ያደርገኝም? የፈለገው ሴት እንደዚህ እያመጣ ማንም ማሰብ ሲከፍትብኝ የፈለገችው ሴት መታ ስትወራጭ ላይ ላይ ዝም ያለ ሰው እንትኑን የተናደድሹ አይደለ ሩታ የፍቅር ጥያቄ ስለጠየቀችው ነው የተናደድሹ እሱ ምንም አላወቀም እኔ እኔ ይኸው በግልጽ መናገርሽ ቦታው ላይ ነበርኩኝ አደለ ሩታ አላወቀም ለምን የፍቅር ጥያቄ ሌላ ነገር ነው እሷ እንደዛ እስክትዳረስ ድረስ እኮ ያደረሰው የእሱ ሪሌሽን ነው አደለ ነው አደለም ለምን እንካካዳለን ለምን እንካካዳለን በእንደዚህ አይነት ልክ እንዴ ምንም ቢሆን እኮ እሺ ዛሬ ነው አደለ ማለት ልጁ የተፈጠረው ዛሬ ነው እ የመጣው ከልጁ በፊት ግን የኔን ክብር ማስጠበቅ ነበረበት እንዴ ማንም የፈለገችው ሴት መታ ላይ ላይ አፋን ስትከፍት ዝም ያለ ሰው። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ተመልሼ በአዲስ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ይፈልጋሉ የኔ ውዶች ማለት ነው። ስትገቡ ላይክ አድርጉ ፕሊስ፣ የኔ ውዶች ወዳችኋለሁ እግዚአብሔርን እና፣ ዛሬ እንግዲህ በየቤቱ ቪዲዮ ተለቀዋል። ሩታ መታለች በራሷ ቤት፣ እውነት ለመናገር እዩ ተብዩ ማለት ነው። አንጅንሽ ክፍተትን እያስገባሹ ስትል አንተ አታፍርም እንዴ? እስኪ እንደ አቤላ እና እንደ ብሩኬ አንድ ቦታ ወይም ቁጭ ብላ ማለት ነው። አንዴ ሩታ ጋር ይሄዳል አንድ አርብሽ ጋር ይሄዳል። በቃ ወሬ የተቀባበለ እኮ ነው የሚሄዱ። እግዚአብሔር እንዴት እንደሚ ያናድደው ይሄ ልጅ ማለት ነው። አንድ የመ ሩታ እኮ በቁሳቁስ አይደለችም እኮ ወደ አርብሽ ህይወት የመጣችው ምንም ነገር ሳይኖራቸው ነው ሩታና አርብሽ የተገናኙ ማለት ነው። ሁለቱም አንድ ላይ ስለሰሩ ነው እዚህ ደረጃ ላይ እየደረሱ ማለት ነው። ሞር ሞር ሩታ ከመጣች በኋላ እኮ ነው አብርሽ የፋመሰ ማለት ነው። በፊት እኮ ምንም እኮ አርባ ሺህ ሰላሳ ሺህ እንኳን እይታ የለም። እውነቴ ነው ምላቸው፣ ብዩም የለም እይታ እንኳን ሰብስክራይብ። አርባ ሺህ ነው አርባ ሺህ ነው ሰላሳ ሺህ ነው በፊት የነበረው ማለት ነው። ሩታ ጋ መሰራት ከጀመረ በኋላ ነው አብርሽ ሺህ ያደገ የፋመሰ ሁሉ ነገር ያገኘ አሁን ግን ኪሱ ሲሞላ ጥግብ ጥግብ አለው። ሴቶቹ ወደ ራሱ ህይወት እያመጣል፣ ሩታን እያስረግጣል። ማንኛውም ሰው ወደ ህይወቱ እያመጣ እሱ እኮ ነው ሁሉም ጥፋትን እያጠፋ ያለው ማለት ነው። ሩታ እኮ ልክ ናት፣ የሩታ እህትም ልክ ናት። ስለዚህ እዚህ ጋ አንቺ ነሽ እኮ ለባለሽን ክብር ያልሰጣሽው። ውሃ እንዴት ትደፋል? ለምንድነው ውሃ የደፋችበት ቪዲዮ ለምን ቆረጣችሁ? እንጂ አንዳንዴ ሮታ ጥፋተኛ ያደርጓታል። ለምንድን ነው ግን በዚህ ልክ እንዴ? ለምን በዚህ ልክ አይደብራቸው? የሮታ ጥፋተኛ ምንም አልታየብኝም። ሁሉም ያብርሽ ጥፋት ነው። እግዚአብሔርን ሁሉም ማለት አሁን አሁን ላይ ባሶባታል። እንደ በጣም ነው የሚደብሩ። ባለ ትዳር የሆነ ወንድ ምስቱ አሁን ወልዳ እሱ ከውርጉዝ ጀምረ እስካሁን አላውቀውም እኮ ከሴት ቂጥ ስር አልጠፋም አለው እንደፈለገችሁ ጎንጫን የሳመችሁ የላሰችሁ፣ ምን እያደረገች የደባበሰችሁ ምን እያደረገችሁ፣ ነገ ደግሞ ከሚስቱ በቁጭ ብሎ ሌላ ነገር። አብርሽ እኮ ነው፣ በቃ አቆም የለም እኮ እሱ። ሩታ ምን ታደርግ? አንዳንድ ሰዎች እኮ ሩታ ላይ የምትፈርዱ ሰዎች አሉ። ሩታ ይቅርታ አድርግ፣ እንዴት ይቅርታ ታድርግ? እሱ እኮ ጥፋት እያጠፋ ነው እግዚአብሔርን በጣም ጥፋት እያጠፋ ነው። ሩታ እንዲያው ታገሰች። እስኪ እናንተም ደግሞ እኔ በሩታ ቦታ ሆኜ ምን ሊሆን በሉ። እስኪ ሩታ የእውነቱ ትግስተኛ ናት ነው ምላችሁ? ቤተሰብ እሱ ከሌላ ሴት ጋር እንተፈለገ የሆነ መጥቶ ደግሞ ሩታ ጋር ሌላ ሰው ይሆናል። እኔ እኮ ከአንቺ ጋር መኖር ፈልጋለሁ። ምንድን ነው ምንድን ነው? ሩታ ሁሉም ነገር እኮ ትታ ነበረች ትታ ነበረች። አሁን መልሶ በቁሳቁስ መጡ። አንቺንሽ መኪና ገዛለሽ፣ ወርቅ ገዛለሽ ምናምን ይላል። ይሄ እዩ ተብዬው ማለት ነው አንተ ተሊካ ሊመጣ ሲጀመር ማለት ነው ተሊካ ሲያስጣላ ንግግሩ እንዴት እንደሚዘጋኝ እግዚአብሔር የሆነ በቃ ንግግሩ አይጥሙም። ቤተሰብ እንዲ ቆለ አርብሽ ተው ግና ማን እንዳንተ የምታወራው ጥፋት እኮ ከመጀመሪያ ሀማን ነው የጀመረው። ሁሉም ነገር እኮ አርብሽ እኮ ነው። ሩታ እስኪ በህይወቷ ሌላ ሰው አምጥታ ታውቃለች? አላመጣችም። ይሄ ሁሉ የአርብሽ ጥፋት ነው። ሁሉም ሰው ወደ ህይወት እያመጣም እሱ ነው። ሁሉም ሰው በሱ ህይወት ገብቶ በቅ የሚፈተፍቱ ስለሩታና ስለአርብሻልም እንዴ እሱ ነው። ራሱን እያስደፈረ ሚስቱን እያስደፈረ ሚስቱን የሚያሰደበው ሴቶች ወደ ራሱ እያመጣ ሩታ እያስረገጠ። ሩታ ለምንድን ነው እሱ ክብር ለሚስቱ ሳይሰጠው? ሩታ ለምንድን ነው ለእሱ ክብር የምትሰጠው? ሩታ እንደ ማንኛውም ሰው መቼ ክብር ሰጥቶ ያውቃል? እሱ እኮ ሴቶቹን እያመጣ ሁሉ። እስኪ እውነት እናውራ ከተባለ ነፂ በምሳሌ መጣች፣ ወደ አብርሽ ህይወት ፍቅር መጣች። ሌላ ማን ነው? ጽጌ። በቃ ከጽጌ ጋር በቃ ብስት እህትና እህት ናቸው። ኦኬ ሌሎቹ ወደ ህይወቱ ሲያመጣ አንድ ቀን ሩታ ሲያስከብር አይታችኋል እንዴ? በእነሱ ፊት ለፊት እኮ ነው እሷን እንደፈለገ ሲናገር የነበረ በሴቶች የሚያሰድበ የነበረ እንደ ሩታ የታገሰ ሰው አለ እንዴ? እውነት እናወራ ከተባለ አሁን ላይ በጣም ብሶበታል። ወይ ጎደኞች በጎደኞች ምክር ነው የሚመራ በሱ ነው የሚመራው። በራሱ አንድ ቀን በራሱ ተመርቶ አብርሽ ወስኖ ያውቃል። እስኪ ንገሩኝ እናንተ ሩታ እኮ በጣም ነው ለዛ እኮ ነው አብርሽ እኮ ሁሉ እምነቱን ጥላለች አሁን በቃ ተስፋ ቆርጣለች እምነቷ ጠፋ በምን ታምናለች እሷ ጋር ይመጣል ማታ ከሌላ ሰው ጋር ታገኛላችሁ ምንም እኮ የ ነገሮቹን ማስተካከል አልቻልም ጥፋቱን መሽ አጥፍቻለሁ ብዙ ነገር በድ ይለሻሉ ብዙ ነገር እኔን የሚያጠፋው አንቺ ሰጥቶን እኔን የሚያጠፋ ብሎ እኮ ጥፋቱን እንኳን አላመንም አብርሽ እኮ አንቺንሽ ክፍተት እያስገባሽ አንዴ ልጄን አላሳይም ማልሽ ውሃ የደፋሽበት ለእሱ ክብር እየሰጣሽ አይደል፣ እሱ መቼ ክብር ሰጠው? እንደ እስኪ ሩታ ከወለደች ጀምሮ አብርሽ በየቀን ሄዶ ይያያል እንደ ልጁ በቃ። በወርቁ ምክንያት ነው ደግሞ ወርቁም አቤላ አስደውሎ ነው። አብርሽ እና ሩታ እንዳይታረቁ እያደረገ አቤላ ነው ሌላ ማንም ሰው ያጣላቸው፣ ሰው የለም ማንም ማለት ነው። አቤላ የሚፈልገው ሩታና አብርሽ እንዳይታረቁ አይፈልግም። እሱ ደስተኛ የሚሆነው ሄርሜላን አግብቶ ከእሱ ጋር ቢሆንለት፣ እሱ በጣም ደስተኛ ነው። አቤላ ማለት ነው ሩታና አብርሽ እንዳይታረቁ አይፈልግም። ከወይን ከሩታ ቂም ይዞ ይሁን ምን ይዞ ይሁን አናውቅም። በዚህ ልክ ለምን የሩታ ላይ ሲጨክን አይደብርም? ትንሽም ቢሆን እኮ ብዙ ጊዜ አንድ ላይ ያሳልፈዋል። ይሄ የአብርሽ እና የሩታ ህይወት በደንብ ያውቃል፣ የእነሱ ምስጥር ሁሉም ነገር ያውቃል። ስለዚህ ወይም ባሩታ ስለሚቀናው ወይም ባብርሽ ስለሚቀናው ነው ሁለቱም አንድ ላይ እንዳይታረቁ እያደረገ፣ እነሱ ናቸው ስለ ቁሳቁሱን እዛው አስቀምጣዩ ተብየው ማለት ነው ሩታ እኮ መግዛት ትችላለች እኮ ይኸው ዩቱብ እየሰራች እኮ ነው እኔ እኮ ለራሴ አደርጋለሁ ካልኩ አደርጋለሁ ብላለች እኮ ቁሳቁስ ለቁሳቁስ ቁሳቁስ አታው እኔ ህይወት የተበጥብጦ እኔ ቁሳቁስ ምን ይሰራልኛል አለች እኮ። ትክክል ናት። እንዴ ሚስቱን ሰት ለሚስቱ ክብር ሳይሰጣ ሚስቱ ለሱ ክብር ትትሰጣው? ኧረ በቃችሁ። አንዳንዴ ስለ ክብር ክብር ክብር ወሽምት እኮ ክብር ክብር ትላለች። አንቺ እውነት የቤተሰቦችሽን ክብር ብታቅ እኮ የሰውን ባል እኮ መተሽ መጥተሽ ቀምተሽ ለራሴ አደርጋለሁ ብለሽ የሰውን ባል አፍቅራለሁ ብለሽ አትመጭም ነበረ። ምን አንቺ ምን ግብር አለሽ? እውነት አንቺ ለቤተሰቦችሽ ክብር ቢኖርሽ እ ራስሽን ማንነትሽን ዝቅ አድርገሽ በሰው ባል ላይ አትላላጭም ነበረ። እንደ ኧረ በስመ አብ፣ ጮጓራ የሚያቃጥል ሰው የለም እንደ ጮጓራ የሚያቃጥል እንጂ ጤነኛ ሰው ያየው አይደለም ሚዲያ ላይ እግዚአብሔር ውታ። እኔ እንጃ። ፈጣሪ ትዕግስቱን ይስጥሽ። የእውነት ብዙ ነገር ይችላለች። እንደ ሩታ የቻለ ሰው የለም። እንደ ልጅ ታኮ ለምን ደስተኛ ሆነችው? ለምን ሳቀችው? ለምን አላለቀሰችም እኮ። ሩታ ለቅሶ ነው የሚፈልጉ እሷ ደግሞ ጠንካራ ሆና በቃ ብርቱ ሴት ሆና ስላሳየችው፣ ለምን ጠንካራ ሆነች? ለምን ተደሰተችው ነው ሁሌ? ለምንድን ነው እንዳለቀሰችው ብትኖር ደስተኛ ናቸው። ግን ሩታ እንግዲያው ፈጣሪ ደግሞ ጥሩ ልጅ ሰጥቶታል። ፈጣሪ ከላይ ሰጥቶታል ስጦታ ለምን ታለቅሳለች? ጠንካራ ሆና ነው የምትኖረው። በቃ የሩታ ለምን አልተሰበረችው ነው በቃ እነሱ ሀሳብ ማለት ሩታ ደግሞ አልሰበሩም ስላለችው ነው። ለዛ እኮ ነው እነዚህ ሚቀኞች ስታስጠሉ። አብርሽ በቃ የሆነ ነገር አስነኩ። ጭራሽ ዛሬ አብርሽና ሄርሜላ ይጋቡ አሉ እኮ ሁለቱ ቡችሎች አቤላ ና ብሩኬ ተብዬው ምን ብራንክ ነው የእውነት ነው እንጂ ልጁ የሆነ ነገር ነው እንደ የሆነ አብርሽ የሆነ ነገር ነው ያስደረጉ እንደ የፍቅር ጥያቄ ያስጠየቁ ምናምን ምን አደረጉ አብርሽ ወደቀ ፌንት ለቀቀ መተሽ አልጠየቅሽም አሏት ቆይ ሮታ ምን ያገባት እሷ እሷ ናት የፍቅር ጥያቄ የጠየቀችው እዛ ጋ እኮ ሩታ ደለችም እሱ በሽታ ላይ የጣለችው፣ እውነት ለመናገር እናንተ ናችሁ። የአብርሽ ጓደኛ ነን ተብዬ እናንተ ናችሁ ልጁ ወደ ሌላ ነገር እያስገባችሁ። የሆነ ነገር ቢሆን በእናንተ እጅ ነው፣ በሩታ እጅ ሳይሆን። ሩታ አትጠየቅም። አይገርማችሁም? ለምመተሽ አልጠየቅም እራስ ሆና እሷን ምን ቦታ ተሄዳ ምትጠይቀው እሱ? ሩታ በዛ ሰው እርጉዝ ሆና ምስቴ፣ ምን ምን ላደርግልሽ፣ ምን አማረሽ፣ ምን ላግዝሽ ብሎ እያቀ ሩታ ዘጠኝ ወር ሙሉ ሆዳ ላይ ተሸክማ ስንት ነገር ስቃይ አይታን የወለደችው ምን ላግዝሽ አንድ ቀን ሳይል ይሄ ልጁ ተወለደ። እስካሁን ጭቅጭቅ ሰላማ እየሰጣት አይደላችሁ? የሰውም ግቢ የሄዳችሁ የተከበረ ግቢ የሄዳችሁ እየረበሻችሁ እየተጣላችሁ ምን እያደረጋችሁ ሩታ ይሄ ሰላምን እያሰጣችሁ ነው። ሩታ እኮ ነገሮቹ አሁን ላይ ሰልችቷታል፣ ጫፍ ላይ ደርሳለች። አርብሽ ተመክሮ ተመክሮ አይመለሱም። ውስጡ ባዶ ዛሬ የመከረው ውስጡ ጭቃ ነው እንዴ? ሩታ አንዳንድ እኮ እያለችው ትክክል ናት እኮ ድንጋይ ላይ ውሃ እንደተፈሰሰ በቃ ድንጋይ ላይ ውሃ እንደተፈሰሰ በሉ ምንም አይሰማም ዛሬ ብመክር ነገ እዛ ቦታ ነው የምታገኙ ብላለች። ስለዚህ ተመክሮ ተመክሮ የማይመለሰው አይደለም አብርሽ ማለት ነው። እና ሩታ የእውነት ቻይናት ቻይናት፣ እግዚአብሔርም እንደ ሩታ ሴት መቼም አያገኙ አብርሽ ማለት ነው። በዚህ ልክ እንደዚህ እንደተጨማለቀ ይኖራል ማለት ነው። ከነዚህ ልጆች ህይወት ካልወጣ ወይም ከራሱ ህይወት እነዚህ ልጆች ካላስወጣ አብርሽ ገና ጭንቅላቱ ብርዝ ነው የምለው። ቤተሰብ ወደ ራሱ የሚመለስ አይመስለኝም። የእውነት ሩታ እኮ ያለችው ያለች ለእሱ ጥቅም ነው እንጂ ለሩታ ጥቅም ሳይሆን፣ ይሄ ነገር ትክክል አይደለም። ወደ ራሴ ተመልሳ ሩታ እኮ ሁሉም ነገር እሱ እያመጣ ነገር እኮ ነው ሩታ የምትናድደው። የሩታ ጥፋት ምንም አልታየብኝ ምንም ማለት ነው ሁሉም ባረሽ ነው። እስኪ በሮታ ቦታ ቢሆን ኮሮታ ጥፋና ናውቃ አራዊ ቅርታ ትጠይቃለች። ሁሉም ነገር በሱ ጥፋት እኮ ነው። ይህ ሁሉ ደረጃ ይሄደ ማለት ነው ምስቱ ነው እንኳን አውቆ በስነ ስርዓት ጥፋቱን አውቆ እንኳን በስነ ስርዓት ይቅርታ ጠይቆ አቁ በሰው ግፊት ነው ይቅርታ ሂዶም ይጠይቃል። እንዲህ እስኪ እናንተ በሮታ ቦታ ሆናችሁ በኋላችሁ ከሌላ ሴት ጋር እንደዚህ ተላልጦ ሲመጣ እናንተ ትቀበላላችሁ ወይስ አትቀበሉ? ሩታ አታ አበዛሹ ይቅር በይ፣ ታረቁ። ቆይ ይቅር ዝም ብሎ ነው እንዴ ይቅር ሚሉ? እስኪ እናንተ በሩታ ቦታ ሆናችሁ ምንድን ነው የሚሰማችሁ? እናንተ ባለትዳር ሆናችሁ ልጅ ወልዳችሁ ከሌላ ሴት ጋር ባላችሁ ስታገኙ እንደፈለገ ሲሆን ሌላ ሴት ከደጅ እሱ ላይ እንደዚህ ስትወጣ ምን ይሰማችኋል? እስኪ በሩታ ቦታ ሆናችሁ እኔ አልችልም አልችልም እንኳን ፊቱን ብትስማ አልፍ አሊፋተን በቀላሉ ማለት ነው። ለት ነው ፣ ምክንያቱም እዚህ ጋር ህይወት ነው። ስለዚህ ሩታም በሁሉም ነገር ቻይናት ነው የምለው፣ ለዛ እኮ ነው የእውነት። እኔ እንጃ፣ ሩታ የእውነት ለኔ ጀግና ሴት ናት፣ ጠንካራ ሴት ናት። እግዚአብሔር ሁሌም ነው የምለው። ደግሞ አብርሽ የሚመለስ ሰው አይደለም፣ ተመክሮ ተመክሮ ውስጡ ጭቃ ነው። ምንም የውነ በሰው ነው ደግሞ የሚመራው፣ በሰው ጭንቅላት ነው የሚመራው። አንድ ቀን በራሱ ሲመራ አይቼ አላውቅም። ከሆነስ ልናገር ማሬንም በጣም ነው የሚያስጠሉ፣ ወዮ ያሳፍራል። ብቻ ከሱ ዙሪያ ላይ ያሉ ሁሉም አስመሳይ፣ ለሱ የሚሆኑ አይደሉም። ጥሩ ጓደኞች የሉም። የእሱን ትዳር የሚፈርሱ እንጂ አይሄ ትዳርክ፣ እናንተ ይሄ ነገር እንደዛ አታድርጊ የሚል ጎድኛን ያላየሁም። ሲበትኑ ነው እንጂ የሱን ህይወት ሲረብሹ እንጂ እኔ አንድ ቀን ታረቁ፣ ከሩታ ጋር ሆኑ፣ አንተ የልጅ አባት ነው ስሉ እኔ እሱ ሲመክሩን ያላየሁም። ይኸው አንተ ከሩታ ተለየና እቺ ውሽምትን አግባ የሚሉ ምርቹ ከሱ ዙሪያ ያሉ ማለት ነው። እቺ ውሽምት ምን እንደሰጣቸው፣ ምን ከእሷ እንዳገኙ አላቅ። በተለይ አቤላ ማለት ነው። ከቄጥ ቄጥ አልጠፋም ማለት እኮ ይሄ አስመሳይ ዱርዬ አስቀያሚ እንዴት እንደመጠን እናቃለ። እንዴት እንዳስጠላኝ ይህ አቤላ ተብዮ። በስማም ዝግትን ያል አንድ ደና ጓደኛ የለም እኮ አቶ አብርሽ። ሁሌ እንደተጨማለቀ ይኖራል። ፈጣሪ ሆይ